ከኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ የተሰጠ ድርጅታዊ መግለጫ። የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 2008 ድረስ ባካሄደው መደበኛ ስብሰባ ያለፉትን 15 ዓመታት የለውጥ ጉዞ በመገምገም ባንድ በኩል በእስካሁኑ ትግል የተመዘገቡ ውጤቶችን አጠናክሮ ለመቀጠል በሌላ በኩል ደግሞ ልማታዊና ዲሞክራሲያዊ ስርዓቱን የሚፈታተኑ ችግሮችን በመቅረፍ የህዝብ መብትና ተጠቃሚነትን ለማጎልበት የሚያስችሉ ውሳኔዎችን አሳልፏል። ስራ አስፈጻሚ ኮሚቴው በድርጅቱ የቀረበውን የ15 አመታት የለውጥ ሂደት የሚመለከት የግምገማ ሀሳብ መነሻ በማድረግ በዚህ ሂደት በሀገራችን የተመዘገቡ አዎንታዊ ለውጦችና በተጨባጭ የሚታዩ ድክመቶችን በዝርዝር ገምግመዋል። በዚህ ግምገማ ብቻ ሳይሆን በተጨባጭም መላ ህዝባችን እንደሚመሰክረው ሀገራችን ላለፉት 15 አመታት በሁሉም የህይወት መስኮች ከፍተኛ ለውጥ እያመጣች ተጉዛለች። ለማንም ግልጽ እንደሚሆነው በሀገራችን ታሪክ ለመጀመሪያ ጊዜ ህገ መንግስታዊ ዴሞክራሲያዊ የፖለቲካ ስርዓት ግንባታ በመካሄድ ላይ ነው። በዚህ የዲሞክራሲያዊ ፖለቲካዊ ስርዓት ግንባታ ሂደት የዜጎችና የልዩ ልዩ ማህበረሰቦች የፖለቲካ መብቶች ህጋዊ እውቅናና ዋስትና አግኝተው ተከብረዋል። የብሔር ብሔረሰቦችን ማንነት ያከበረ አዲስ አይነት ፌዴራላዊ የእኩልነት ስርዓት ተገንብቷል። የሃይማኖት እኩልነት ተከብሮ መንግስትና ሃይማኖት ተነጣጥሏል። የዜጎችና የመላ ህዝቡ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ቅድሚያ ሰጥቶ የተጀመረው የዲሞክራሲያዊ ስርዓት ግንባታ ህዝብ የሚጠቀምበት ማህበራዊና ኢኮኖሚያዊ ስርዓት በመገንባት ረገድ ረጅም ርቀት ተጉዟል። ሀገራችን የተያያዘችው የልማታዊ ዲሞክራሲያዊ ስርዓት ግንባታ ኢኮኖሚያዊና ማህበራዊ ግቦች በታድሶ የመጀመሪያ ዓመታት በግልጽ እንደተቀመጠው ፈጣንና ህዝብ የሚጠቀምበት እድገት ለማምጣት የሚያልሙ ናቸው። በዚህ መሰረት የነደፍነውን ግብርና መር የኢኮኖሚ ልማት አቅጣጫ ተከትለን በመጓዝ ኢኮኖሚያችን ላለፉት አስራ ሶስት ዓመታት ባለ ሁለት አሃዝ ተከታታይ እድገት እንዲመዘገብ ለማድረግ ችለናል። ከዚህም እድገት ህዝባችን ተጠቃሚ እንዲሆን ያላሰለሰ ትግል ተካሂዷል። ባሳለፍነው ዓመት ያጋጠመንና በታሪካችን ታይቶ የማይታወቀውን የድርቅ አደጋ ትርጉም ያለው የውጭ እርዳታ ሳናገኝ በራሳችን አቅም ልንቋቋም መቻላችን በሀገራችን ምን ያህል የተጠናከረ የኢኮኖሚ ግንባታ ሲካሄድ እንደ ቆየ የሚያመለክት ነው። በከተሞች የኢንዱስትሪ ልማት በመስፋፋት ላይ ሲሆን፣ የአገልግሎት ዘርፉም እጅግ ፈጣን እድገት አሳይቷል። ይህን ከመሰለው እድገት ጋር በማይነጠል መልኩ የህዝብ ተጠቃሚነት ሲረጋገጥ መቆየቱም የተሃድሶ ጉዞአችን ያስመዘገበው መሰረታዊ ስኬት ነው። መንግስት ፈጣን የኢኮኖሚ እድገት እንዲመጣ ብቻ ሳይሆን ከእድገቱ ብዙሃኑ ህዝብ ዋናው ተጠቃሚ መሆን እንዳለበት በማመን ተንቀሳቅሷል። በገጠር አርሶ አደሩ ከመሬቱ ሳይፈናቀል እንዲለማ በማድረግ በከተሞች ደግሞ ለወጣቱ ተሳትፎና ተጠቃሚነት የሚበጅ ሰፊ አነስተኛና ጥቃቅን ተቋማት ልማት በማረጋገጥ ለውጥ ለማምጣት ተረባርቧል። በዚሁ ልክም ተስፋ ሰጪ ጅምሮች ታይተዋል። ምንም እንኳ ባለፉት 25 ዓመታት የሀገራችን ህዝብ ቁጥር በእጥፍ ከመጨመሩና ሰፊ የወጣት ኃይል ከመፈጠሩ ጋር ተያይዞ ለውጡ ሁሉንም በሚያረካና ተጠቃሚነቱን በሚያረጋግጥ ደረጃ ሄዷል ባይባልም ከማንኛውም መሰል ሀገር በተሻለ ደረጃ የህዝብ ተጠቃሚነት እየሰፋ የሚሄድበት ሁኔታ ለመፍጠር ተችሏል። በማህበራዊ ልማት መስክ በተለይ ትምህርትን በማስፋፋት ረገድ ሀገራችን የተጓዘችበት ሂደትና ርቀትም እጅግ የሚያስመካ ነው። ዛሬ ከሀገራችን ህዝብ 30 በመቶ ያህሉ በትምህርት ገበታ ላይ ይገኛል። ትምህርት የለውጥ መሳሪያ ብቻ ሳይሆን የፍትሐዊ እድገት ማረጋገጫ እንደሆነ በማመን ይህን ያህል ብዛት ያለው ዜጋ በማስተማር ላይ መሆናችን በእርግጥም በሀገራችን የሚገነባው ስርዓት ህዝብን ያማከለ እንደሆነ የሚያረጋግጥ ነው። በጤናው መስክ በተከተልነው ነው መከላከልን መሰረት ያደረገ የጤና ፖሊሲ በሀገራችን ከፍተኛ ለውጥ ተመዝግቧል። በዚህ የተነሳ በ1983 45 ዓመት ብቻ የነበረው የዜጎች አማካይ ዕድሜ በአሁኑ ጊዜ ወደ 64 ከፍ ብሏል። መንግስት የኢኮኖሚና ማህበራዊ ልማት የሚደግፉ የመሰረተ ልማት አውታሮችን ለማስፋፋት ባደረገው ከፍተኛ ጥረትም ሀገራችን ከቀን ወደ ቀን ተወዳዳሪ የሆነ የመሠረተ ልማት አቅርቦት በማሟላት ላይ ትገኛለች። የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው ግምገማ መሰረት ባለፉት 15 ዓመታት እነዚህና እነዚህን የመሳሰሉ በርካታ ውጤቶች ሊገኙ እንደቻሉ አረጋግጧል። ይህም በሀገራችን ዋነኛው ተልኮ ህዝብን ማገልገልና በዚህ ቅኝት መንቀሳቀስ እንጂ የግል መጠቀሚያ ያልሆነ መንግስት ለመገንባት የተደረገው ጥረት ያስገኘው መልካም እድገት እንደሆነም አስምሮበታል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነው ይህንን የለውጥ አቅጣጫ ከማንኛውም ጉድፍ ጠብቆና ተከላክሎ በማስቀጠል እንደሆነም አረጋግጧል። ስራ አስፈጻሚ ኮሚቴው ይህን መነሻ በማድረግ ባካሄደው ግምገማ በአሁኑ ጊዜ ልማታዊና ዴሞክራሲያዊ ስርዓቱን ከሚፈታተኑ ችግሮች መካከል አንዱ የመንግስት ስልጣን የህዝብን ኑሮ ለማሻሻልና ሀገራዊ ለውጡን ለማስቀጠል እንዲሆን ከማድረግ ይልቅ የግል ኑሮን መሰረት አድርጎ የመመልከትና በአንዳንዶችም ዘንድ የግል ጥቅም ከማስቀደም ጋር የተያያዘ እንደሆነ አረጋግጧል። ሀገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ የሆነውን ያህል ይህ ስልጣን ካላግባብ ለመጠቀም ለሚሹ ግለሰቦች በመሳሪያነት ማገልገል ሲጀምር የተጀመረው ልማት ይደናቀፋል፣ መልካም አስተዳደርም ይጠፋል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ ይህ ነው። ከዚህ በመነሳትም ስራ አስፈጻሚ ኮሚቴው ደረጃውና መጠኑ ምንም ይሁን ምን የመንግስት ስልጣንን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት፣ ይህን ለማድረግ የሚያስችል ተጨማሪ እርምጃ መወሰድ እንዳለበት ወስኗል። ዝንባሌው በሚታይባቸው ቦታዎች ሁሉ በአግባቡ እየተፈተሸ እንዲስተካከልና የድርጅታችን ጥራትና ጥንካሬ ተጠብቆ እንዲቀጥል አስፈላጊ የሆነው እርምጃ ሁሉ እንዲወሰድ ወስኗል። ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ የሚታዩ የጥገኝነት አስተሳሰቦችና መገለጫ የሆኑትን ጠባብነትና ትምክተኝነት እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ አዝማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችንም አዘጋጅቷል። ድርጅታችን ኢህአዴግ መላ የሀገራችን ህዝቦች በሀገራችን የፈነጠቀውን የልማትና የዲሞክራሲ ጮራ ተማምነው በለመለመ ተስፋቸው ወደፊት በሚመለከቱበት በዚህ ወቅት በድርጅትና በመንግስት አካላት ዘንድ የታየው ይህ ስተት ተስፋቸውን እንዳያጨልመው ያደረጉትን ትግል ከታላቅ አክብሮት ጋር ይመለከተዋል። መንግስት ከህዝብ ጋር በከፈታቸው መድረኮች ሁሉ ህዝቡ ተስፋውን የማያለመልሙ ድክመቶች እንዲታረሙ ሲታገል እንደቆየም ይገነዘባል። ምንም እንኳ በድርጅታችንና በመንግስት አመራር ዘንድ ሲከሰት የቆየው ያልተስተካከለ ዝንባሌ ይህ የህዝብ ድምፅ በአግባቡ እንዳይሰማና ችግሮቹን በፍጥነት እንዳይቀረፉ ሲያደርግ የቆየ ቢሆንም መላይ ሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባለ አኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆኖ አገልግሎናል። ድርጅታችን ኢህአዴግ ገና ከጠዋቱ ልማታዊና ዴሞክራሲያዊ መንግስት ለመገንባት ሲነሳ በአንድ በኩል መንግስታዊ ስልጣንን የህዝብና የሀገር መገልገያና ጥቅም ማስከበሪያ መሳሪያ ለማድረግ በማሰብ ቢሆንም ባለንበት የእድገት ደረጃ ጠንካራና ጤናማ መንግስት የመገንባት ጉዳይ ከፈተናዎቹ ውጭ ይሆናል ብሎ አያምንም። ይልቁንም እንደኛ ባሉ የሽግግር ኢኮኖሚ ውስጥ ባሉ ሀገሮች ሁሉ በአንዳንዶች ዘንድ መንግስትን ከህዝብ አገልጋይነት መስመር እያስወጡ የግል መጠቀሚያ ለማድረግ የሚደረግ ጥረት የማያቋርጥ ፈተና እንደሚሆን ያምናል። ባለፉት አመታት በሀገራችን የህዝብ መብትና ጥቅም ቅድሚያ አግኝቶ የተከበረበት ስርዓት ለመገንባት ባካሄድ ነው ትግል ካላግባብ የመጠቀም ዝንባሌ ወይም ኪራይ ሰብሳቢነት ትልቁ ፈተናችን እንደሆነ ላፍታም ቢሆን ሳይነሳ አይቀርበት ጊዜ የለም። መላው የሀገራችን ህዝቦችም ቢሆኑ ካላግባብ መጠቀም የሚሹ ሰዎች የመንግስት ስልጣንን የግል ብልጽግና ማረጋገጫ ለማድረግ በመሻት በሚፈጥሩት እንቅፋት የለመለመ ተስፋቸው ለአደጋ ሊጋለጥ እንደሚችል ያላነሱበት ጊዜ የለም። እነሆ ዛሬ ድርጅታችን በዚህ ችግር ምክንያት የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማዕቀፍ እንደሚታይ ቀዳሚ ችግር እንደሆነ ተገንዝቦ ይህንኑ ለማስተካከል የሚያስችል እንቅስቃሴ ጀምሯል። እንቅስቃሴው በአዲሱ በጀት ዓመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ይጀምራል። ሀገራችን ኢትዮጵያ ከዘመናት የማሸለብና የማሽቆልቆል ጉዞ ተላቃ ለሩብ ምዕት ዓመት ያህል በለውጥ ጎዳና ስትገሰግስ ቆይታለች። በተለይ ደግሞ የተሃድሶ እንቅስቃሴው ከተጀመረ በኋላ ባሉት አስራ አምስት ዓመታት ፈጣን ብቻ ሳይሆን የህዝብ ተጠቃሚነት መረጋገጥ የጀመረበት እድገት ስታስመዘግብ ቆይታለች። ይህ ለውጥ ድርጅታችንና መላ የሀገራችን ህዝቦች እጅ ለእጅ ተያይዘው ያመጡት ለውጥ ነው። ወጣቶችና ሴቶች፣ አርሶ አደሮችና ሰራተኞች፣ ምሁራንና ልማታዊ ባለሀብቶች ከድርጅታችንና ከልማታዊ መንግስታችን ጋር ተደጋግፈው እውን ያደረጉት ለውጥ ነው። ሂደቱ ዲሞክራሲያዊና ፍትሐዊ ብቻ ሳይሆን ሀገራችንን ወደፊት ለማራመድ የሚያስችል ከፍተኛ ልምድ የተገኘበትም ነው። ምንም እንኳ ይህ የለውጥ ጉዞ ካላግባብ የመጠቀም አዝማሚያ በሚፈጥረው እንቅፋት ምክንያት የህዝባችንን የተሟላ እርካታ ያላረጋገጥን ቢሆንም ህዝባችን የጀመረውን ጸረ ጥገኝነት ትግል አጠናክሮ በዚህ ረገድ ድርጅታችን የነደፈውን የለውጥ መርሃ ግብር በጽናት ተግባራዊ እስካደረግነው ድረስ መሰናክሎችን አልፈን ወደ ዘላቂ እድገት እንደምናመራ በጽኑ እንተማመናለን። ከአስራ አምስት ዓመት በፊት አጋጥመውን የነበረውን ተመሳሳይ ዝቅጠት አልፈን ዓለምን ያስደነቀ ለውጥ እንዳስመዘገብነው ሁሉ የወቅቱን ድክመቶች ቀርፈን ለሌላ ተመሳሳይ ድል እንደምንበቃም ያምናል። በመሆኑም የተጀመረው ሀገራዊ የለውጥ እንቅስቃሴና እንደገና የመታደስ ጥረት ለላቀ ፍሬ እንዲበቃ መላይ ሀገራችን ህዝቦች ሰላማዊና ህጋዊ ትግላቸውን አጠናክረው እንዲቀጥሉ ጥሪያችንን እናቀርባለን። በዚህ አጋጣሚ የውጭም ሆነ የውስጥ ጽንፈኛ ጸረ ሰላምና ልማት ኃይሎች ህዝቡ በሰላማዊ ዲሞክራሲያዊ ትግሉ የገነባውን ስርዓት በቀጣይነት ለማሻሻል የሚያደርገውን እንቅስቃሴ መጠቀ አድርገው ውከትና ትርምስን ለማስፋፋት የሚያደርጉትን ጥረት በጽናት እንዲመክትና በሀገራችን ብሔሮች ብሔረሰቦችና ህዝቦች መካከል ያለውን መልካም ግንኙነትና አብሮነት በአስነዋሪ የዘረኝነት ፕሮፖጋንዳቸው ለማላላት የሚያደርጉትን አፍራሽ እንቅስቃሴ እንዲያመክነው ጥሪያችንን እናቀርባለን። ስራ አስፈጻሚ ኮሚቴው በአሁኑ ወቅት የሚታዩትን ውስነቶች በህዝቡ ሁለንተናዊ የተሳትፎ በመፍታት በምርጫ ካርድ የተሰጠውን ኃላፊነትና አደራ ለመወጣት ከምንጊዜውም በላይ ራሱን ገምግሞና ጥርቶ ለመንቀሳቀስ የተጀመረውን የ15 ዓመታት የታድሶ ጉዞ ግምገማ በየደረጃውና በሁሉም ተቋማት በጥልቀት እንደሚካሄድ ማስታወቁን የኢህአዴግ ምክር ቤት ጽሕፈት ቤት በላከው መግለጫ አስታውቋል። ህዝባዊነታችን፣ ለህዳሴያችን፣ ክብርና ሞገስ ለትግሉ ሰማታት የኢህአዴግ ስራ አስፈጻሚ ኮሚቴ